በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርሃ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሀያ አንድ በዚች ቀን መጋቢት ሀያ አንድ በዚች ቀን አምላክን ለወለደች ለቅድስት ድንግል ማርያም እመቤታችን ወላዲተ አምላክ የበዓሏ መታሰቢያ ወርሃዊ በዓል ነው። ማርያም ማለት መርህ ለመንግስተ ሰማይ ማለት ነው። ምእመናንን እየመራሽ ገነት መንግስተ ሰማያት ታገባለችና። አንድም ፍጽምት ማለት ነው። ለጊዜው መልክ ከደም ግባት አስተባብራ ይዛ ተገኝታለችና፣ ፍጻሜው ግን ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡና አንድ አድርጋ ይዛ ተገኝታለችና ማርያም አሏት። አንድም ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋና ሀብት ሆና ተሰጣለች፣ ፍጻሜው ግን ለሁላችን ተሰጣለችና አንድም ልዕልት ማለት ነው። አረያም ማለት ልዑል ማለት እንደሆነ መቤታችንም መትተ ፈጣሪ መልዕልተ ፍጡራን ይላታልና፣ ተፈሲ ቤተ ይሁዳ ወታሴ ቤተ እስራኤል ታላ አኪተ እግዚአብሔር ወሰብ ማይበረ መሃይምናን ወህዝብ ማለት ነው። አንድም ማርያም ማለት እግዚተብዙሃን ማለት ነው። አብርሃም ማለት አበብዙሃን ማለት እንደሆነ ያንም በብራይስጥ እንጂ ይለዋል ብሎ ማርያም ማለት ቀሩ እግዚተብዙሃን ማለት እንደሆነ ይናገሯል። የሰው ልጅ እንደ ቅዱስ ገብርኤል ጸጋን የተመላሽ ሆይ ደስ ይበልሽ እንዲላት እንደ ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል፣ አማላጅነትሽ፣ እናትነትሽ እንዴት ይመጣልኛል እንደ መጥምቀ መለኮት ቅዱስ ዮሐንስ ሰግድልሻለው፣ ሰግድልሻለው፣ ሰግድልሻለው እንዲላት እንደ አባ ሕርያቆስ ኦ ማርያም በእንተዝ ናፈቅረኪ ወናዓብየኪ፣ ማርያም ሆይ ስለዚህ እንወድሻለን ከፍ ከፍ መናደርግሻለን። እንደ አብ ቅዱስ ኤፍሬም በእንተ ሔዋን ታጾ የተገነቶ እንተ ማርያም ድንግል ተረወ ለነ ዳግመ ከፈለን ንብላ ምጸይወት በሔዋን ምክንያት ደጅ ተዘጋ፣ በዳግማዊት ሔዋን ምክንያት የገነት ደጅ ተከፈተልን። ተረወ ለነ ዳግመ ከፈለን ንብላ ምጸይወት ጸይወት እንንበላ ዘንድ በድንግል ማርያም ምክንያት አደለን ጸይወት የተባለ የክርስቶስ ሥጋው ነውና በድንግል ማርያም በእናታችን የክርስቶስን ሥጋ እንድንበላ የክርስቶስን ደም እንድንጠጣ እግዚአብሔር አድርጎናልና ድንግል ማርያም እናታችን እናመሰግናታለን። እነው የመቤታችን የቅድስት ድንግል ማርያም አማላጅነቷ በሕይወታችን ለዘላለሙ ኑራሚ። ሰላም ለኪ ዘትፌጽሚ መፍቅደ ለዘሐሰሰ ቤተኪ ወለዘ ጎድጎደ ማርያም ፍት እምክሳዴ ሐዲደ እንዘመረ ተኪ እስል ፈድፋደ በብረ ከልቤ ያሳግድ ሳጊደ ቅዱሱ ቤተሰብ አላዛርና ማርያም ማርታ። በዚችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ወደ አስነሳው ወደ አላዛር ቤት ከደቀ መዛሙርቱ ጋራ ሄደ። በዚያ ምሳ አዘጋጁለት። ማርታም ምግብ በማቅረብ ታገለግላቸው ነበር። ሁለተኛዋ ማርያም ግን እግሮቹን ሽቶ እየቀባች በጸጉራ ታሽው ነበር። ጌታችንም አመሰገናት እርሷ ከመቃብ እርሷ ከመቀበርያዬ ጠብቃዋለች በማለት ስለ ቅርብ ሞቱ አመለከተ። ዳግመኛም ድሆች ሁል ጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር አልኖርም አለ። በዚህም ተሰቅሎ የሚሞትበት ጊዜ ቅርብ መሆኑን ያመለክታል። እርሱም ክብር ከሃሊነቱ ክብር ከሃሊነት ገንዘቡ ስለሆነ ምስጋና ይገባዋል ለዘላለሙ አሚን። ሰላም ለዘዚያ ከፀሐተ መንገለሃሉ አለዓዛርን ተጸውገው ከህይወተ ስመር ብየ እግዚኦ በከመሰመርከ ዘንተ ማረታ አሚሃ ትትላአክ መልክተ ወካሌታ ማርያ ትቅባይ ከእረፍተ ትቀባአ ከተቅባይ ከእረፍተ። በዚችም ቀን አላዛርን ሊያገለግሉ የካህናት አለቆች በዚችም ቀን አላዛርን ሊገሉት የካናት አለቆች ተማከሩ። ገናና ስለሆነች ምልክት በእርሱ ምክንያት ብዙዎች በጌታችን የሚያምኑ ሆነዋልና። ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ጻድቁ ላሚ በዚች ዕለት የማቱሳላ ልጅ የላሚ መታሰቢያ ነው። እርሱም 182 ዓመት ኑሮ ኖህን ወለደው። ከወለደውም በኋላ 565 ዓመት ኖረ። በምድር 740 ሰባት ዓመት ኖረ። እግዚአብሔርንም አገልግሎት በሰላም አረፈ። የፈጣሪው በረከት ከኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን ደግሞ የከበሩ ሰማይታት የቴዎድሮስና የጢሞቴዎስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አርኬ ሰላም ለክሙ ሰማይታተ ቅዱሳን ቴዎድሮስ ሩይ ወጢሞቴዎስ ሚመን እሰ ለክሙ አጋይስቴ በረተደይን ከመይሱቁን ለብሲ ትንቱን አሃደ በጸጋም አሃደ በይምን። መጋቢት 21 የሚከበሩ ዓመታዊ የቅዱሳን ማላት ቅዱሱ ቤተሰብ አላዛርና፣ ማርያም ማርታ፣ አባታችን ላሜ የማቱሳላ ልጅ የጻድቁን አባት ቅዱስ ቴዎድሮስ ሰማይት፣ ቅዱስ ጢሞቴዎስ ሰማይት። ወርሃዊ በዓላት ቅድስት ድንግል እመቤታችን ወላዲተ አምላክ ማርያም፣ አበው ጎርጎሪ ወሳት፣ አቡነ ሚመነ ድንግል፣ አቡነ አምደስላሴ፣ አቡነ አሮን ሶርያዊ፣ አቡነ መርቲያኖ ጻድቅ የወንድማማችዎች መዋደድ ይኑር። እንግዶችን መቀበል አትርሱ፤ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና። ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በስጋው በስጋ እንዳለ ሆናችሁ አስቡ። ዛቅረው ኩማይዴታ ዘኪሪ አይላፈ ምን ለተጸምዱ ከዛልፈ

ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ ኃይላን መላእክትን እያሳሰፉ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት ፍጹም አንደና ግን እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጠ ጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሌና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በቅድስት ድንግል ማርያም ጸሎት ሁላችንንም እግዚአብሔር ይማረን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ፣ ስብሐት ለማርያም እማምላክ እግዝእትን ወመድኃኒትን፣ ስብሐት ለመስቀለ ክርስቶስ መድኃኒት ኃይልን ወጸወንን። አነሳስቶን አስጀመረን አስጀምሮም ናስፈጸመን። ለአምላካችን ክብር ምስጋና የድረሰው አሜን።